ጠቅላይ ሚኒስትር ዐቢይ አሕመድ 2016 ዓ.ም የፓርላማ የመዝጊያ ንግግር ባደረጉበት ወቅት ጤና ሚኒስቴር ዜጎች በቀላሉ የጤና አገልግሎት የሚያገኙበትን አሰራር እንዲዘረጋ አሳስበው ነበረ። ጤና ሚኒስቴር እና የተከበረው ምክር ቤት ቢሰራበት ብዬ የማስበው ሰዎች ልጅ ሲታመምባቸው ሰው ሲታመምባቸው የት መውሰድ እንዳለባቸው ይቸገራሉ። አንዳንዴ ሆስፒታሉ እያለ ባለማወቅ ምክንያት ጊዜ እየወሰድን ሰዎች ይጎዳሉ። ሰው የት ጋር ምን አይነት በሽታ እንደሚወስድ ማስተማር ያስፈልጋል። ለሁሉ ጉዳይ ጥቁር አንበሳ፣ ለሁሉ ጉዳይ ኮሪያ ሆስፒታል ሳይሆን ለበሽታው ትክክለኛ ፍቱን መድኃኒት የሚገኝበት ቦታ ለይተን መገልገል የምንችልበትን እውቀት እየፈጠርን ብንሄድ የኢትዮጵያ የሜዲካል ሴክተር መሻሻሎች እያመጣ እንደሚሄድ ተስፋ ይደረጋል። ጤና ሚኒስቴርም በጠቅላይ ሚኒስትር ዐቢይ አሕመድ ሐሳብ አመንጪነት ያበለጸገውን ጤንነቴ የሞባይል መተግበሪያን በፕሬዝዳንት ታየ አጽቀሥላሴ ዛሬ አስመርቋል። በይፋ ዛሬ ጀምሮ ይሆኗል የፊድሪ ፕሬዝዳንት ታየ አጽቀሥላሴ ባለፉት ዓመታት መንግስት በሽታን ከመከላከል በዘለለ አክሞ ማዳን ላይ ትኩረት አድርጎ ውጤታማ ስራዎችን መስራቱን ገልጿል። የሕዝብ አገልግሎትን ለማዘመን በ2025ቱ የዲጂታል ኢትዮጵያ ስትራቴጂ ትልም መሠረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግስት ተቋማትም ህብረተሰቡን አገልጋይ እንዲሆኑ ይሰራልን ብለዋል። ፕሬዝዳንት ታየ አጽቀሥላሴ ለማህበረሰባችን የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት እንዲሁም ሁሉም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት የተጀመሩ ስራዎች ተጠናክረውና ተስፋፍተው የሚቀጥሉ ይሆናል። የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት መተግበሪያው ዜጎች የጤና አገልግሎትን በቀላሉ እንዲያገኙ ያግዛል። በዚህ ሰዓት ወደ 260 በላይ የሆኑ መድኃኒት አይነቶችን በውስጡ መዝግበን ይዘንበታል። በመድኃኒት ቤቶች አንጻር ከ1700 በላይ መድኃኒት ቤቶች በዚህኛው ተመዝግበዋል። ይህ እንግዲህ የመድኃኒት ቤቶቹንም የመድኃኒት መረጃ መያዝን ያፋጥናል። ከዛ በተጨማሪ ደግሞ በሆስፒታል ደረጃ ቀጣይ ትልቁም የሆነው ስራችን አሁንም ደግሞ የገቡበት ከ133 በላይ ጤና ተቋማት ተመዝግበዋል። በጤናው ዘርፍ ዲጂታል አሰራሮች እንዲተገበሩ መደረጉ የጤና አገልግሎትን ቀልጣፋና ተአማኒ በማድረግ በኩል ፋይዳው የጎላ መሆኑንም ይጠቀሳል። ጤና አገልግሎት ለፕሪንቲንግ የሚወጡ ኮስቶችን እንዲሁም የተደራሽነትን ከማቀላጠፋ አኳያ በጣም ብዙ አድቫንቴጅ አለው። አጠቃላይ በጤና ስርዓት ውስጥ ያለውን የሪፖርት ስርዓት በዚህ ተደራሽ በማድረግ በአጭር ጊዜ ውስጥ የትኛው ግብአት ወጥቷል፣ የትኛው ግብአት ደግሞ ወደ ገበያ መግባት አለበት የሚለውን በቀላሉ ለማህበረሰቡ ተደራሽ ለማድረግ ለተቋማትም መግለጫ ለመስጠት ይረዳል ማለት ነው። አሁን እየሰራንበት ያለ ነው የማስተር ፋሲሊቲ ሬጅስትሪ የሚባል የጤና ተቋማት ወደ መረጃ ቋት ማስገባት የትኛው ተቋም የት ይኖራል፣ ምን ሰርቪስ አለው። በጤንነቴ መተግበሪያ ምርቃት ላይ የክልል ርዕሳነ መስተዳድሮች የአዲስ አበባ ከተማ ከንቲባ አዳነች አበቤና ሌሎች ባለድርሻ አካላት ተገኝተዋል።